አሰላሙ ዓለይኩም ራም ዳይ ወረካቱ ወዶችዬ እንዴት ናችሁ? እኔ ሰላም ናችሁ ወይ? ሰላምታችሁ ይብዛ፣ በያላችሁበት ሰላም ሰላም ብያችኋለሁ ሀበይብ ቀልቤ። ዛሬ በአዲስ ቪዲዮ ብቅ ብያለሁ ወደ እናንተ ላይ። ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮን ለማየት ሞክሩ። ኪራ እና ፅናት እንግዲህ እንደምናውቀው አብዛኛውን ጊዜ በውጣ ውረዶች ተከበው ብዙ ነገሮችን አሳልፈው ባለፈው እንዳያችሁት በጣም ደስ የሚል አዲስ ነገር ተፈጥሮ ነበረ። ሊጋቡ ዝግጅት ላይ ደርሰው የኪራ አባት እንዲጋቡ ፈቃደኝነቱን አሰምቷቸው ሰርጉ በአጭር ጊዜ ሊሆን ተወስኖ ድብንቅ እያሉ በደስታ ዋ ፈሽ እያሉ ወስታናቸውን፣ ልብሳቸውን፣ የሚዜ ልብስ፣ የሰርግ ልብስ እየመረጡ ሁላቸውን ተደስተን ደስታችንን አጋርተናል። ዛሬ ደግሞ በሚያሳዝን ሁኔታ ያ ታሪክ ተቀይሮ ሰርጉም ሳይሆን ነገሮቹ ደስታው ሳያመሽ ሳይቆይ ኪራ በዚህ መልኩ ጭልም መብሮበታል። እንግዲህ ኪራ ጋ ምን ተፈጠረ፣ ሁላችሁም ሰምታችኋል አይታችኋል ብዬ ተስፋ አደርጋለሁ። ያላያችሁ ያልሰማችሁ እንግዲህ የኪራ እናት ሞተዋል ማለት ነው። በጣም ያሳዝናል። ምንም እንኳ ድራማ መሆኑን እያወቅን ቢሆንም ግን በጣም አዝነናል። ሁላችንም ሁኔታቸውን ሲያው ስታው የሆነ የሚሰማችሁ ነገር አለ ማለት ነው እና ከባድ ነው ለቀልድም ቢሆን ትንሽ ነገር በእናት ዙሪያ ሲነሳ ውስጥ ይነካል ማለት ነው ሀቅ ለመናገር እና ውዶች እንግዲህ ኪራና ጽናት ፈተናቸው አላለቀም ድጋሚ ሌላ ታሪክ ተፈጥሯል እንግዲህ ጽናት አዝናለች ኪራም እንደዙ በጸጸት የእናቱን መታመምም ስለ አልሰማ ይሄ ነገር ድንገት ሲፈጠር በጣም ተልቡ አዝኗል ተጸጥቷል እንዲሁም ብዙ ሰዎችን እየወቀሰ ቤተሰቡን በሙሉ እየወቀሰ ነበር ማለት ነው ውዶች ያሳዝናል እና ምን ተሰማችሁ እናንተ ምን ተሰማችሁ ሁልጊዜ እንዴት ተለመደው በደስታም ሆነ በሀዘንም ከጎናቸው የማይጠፉ ናሁሜና ምሩ አሁንም ሀዘናቸውን እየተጋሩ ነበር። እነሱም ከነኪራ ባልተናነሰ አዝነውና ተግዘው እያለቀሱ ነበር። ናሁሜም እንግዲህ ኪራን ከዚ ስሜት ለማውጣት የተቻለውን እያደረገ ይገኛል ማለት ነው። ግን ኪራ ይህን ነገር ለመርሳት ወይም ከዚ ታሪክ ለማውጣት ጊዜ እንደሚፈጅበት ነው እንደምናየው። ከሆነ ነገሩ ከባድ ነው ማለት ነው። ከሀዘንም በበለጠ ፀፀቱ ተጨምሮ ትንሽ ነገሮችን አወሳስቦታል። እንግዲህ ስለ ኪራ ምን ተሰማችሁ? እናንተ ብኮን እሱ ቦታ በጣም ከባድ ነው። እኔ በሆን ብሎ ማሰብ በጣም ከባድ ነው። ቢሆንም ግን እንግዲህ ኪራ አብሽር እንልሃለን። እና ውዶቼ ይህ እውነት አንዳንዴ ከልባችሁ ናችሁ ስትከታተሏቸው፣ ይህ እውነት ነው የሚመስለው ሁሉም ነገር ማለት ነው። ትወና ነው ለማለት እስከሚያጠራጥር ድረስ ትንሽ ይከብዳል ስላችሁ ነው አባይ ገልቤ ቪዲዮውን እስከመጨረሻው መጨረሻው ለማዳመጥ ሞክሩ። በጣም አጭር ነው። አራት ረዝምባችሁ ምንም ስለማይመቸኝ እና በተረፈ ያው ከልባችን ሁነን ስለምናያቸውም ይሁን ስለተላመርናቸው እንደ ቤተሰብ ስላሰብናቸው ሊሆን ይችላል። ወላኪን ስሜቱ የእውነት ነው የሚመስለው ማለት ነው የሚሰሩት ነገር ሐዘናቸውም ደስታቸውም፣ ፍቅራቸውም፣ ቤተሰባዊነታቸውም፣ ጓደኝነታቸውም ሁሉም ነገር የእውነት ነው የሚመስለው ማለት ነው። በጣም ያሳዝናል። እንግዲህ የኪራ እና ፅናት በዚህ መልኩ ይሄ ነገር በነገራችን ላይ ከአብዛኛው ሰው አስተማሪ ነው ብዬ ተስፋ አድርጋለሁ። እንደገና ያው የሆነ ነገር በህይወታችን ላይ ሲመጣ ወይም ህይወት ምን አይነት እንደሆነች ህይወት እንደዚህ ነች። አንዴ ሳቅ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ ጭንቀት፣ አንዴ በቃ ሰላም ስታገኙ ሁሌም የተቀያየረች ናት። አንድ አይነት አትሆንም። ሁሌም አታዝኑም፣ ሁሌም አትደሰቱም። ህይወት እንደዚህ ነች እላችኋለሁ። ሀባይብ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ሞቅ ደመቅ ሸብረቅረቅ አድርጉት ማለት ነው ውዶቼ። ለያችሁ እስኪ ለያችሁ ለያችሁ አስተያየታችሁን በኮሜንት የተሰማችሁን ነገር ኪራን የምትሉት ነገር ካለ በኮሜንት አስቀምጡ። ስለዚህ ቤተሰብን ተሰማችሁ ናሆም ምርጥ ወንድም ምርጥ ጓደኛ ነው፣ በዛ አጋጣሚ ማለት ነው። እንዲሁም ፅናት የልጅ አዋቂ ምርጥ ሴት ናት ማለት ነው። ባለሙያ እንቁ፣ ትግስተኛ፣ በጣም ጎበዝ እና ታታሪ ልጅ ናት እላችኋለሁ። እንግዲህ ውዶች ሁላችሁም እንደምታውቁት ታሪኩ ይከብዳል። እንዴት ችሎታቸውን ሳናደንቅ አናልፈም። እና ሀባይቢ ትናንት ነበር ቪዲዮ ሰራ ያሰብኩት ግን ስላልተመቸኝ ወደ ዛሬ አስተላልፈው ነው ከረፈዴም ቢሆን እንግዲህ የተሰማኝን ሳላጋራችሁ አላልፉም። ወላኪን ባለፈው አሁን ለታ የሰርጋቸውን ቪዲዮ ሰርቼ ዛሬ ደግሞ የሐዘናቸውን ቪዲዮ ለመስራት ብገደድም